ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስት ስፖርቲው ነው። በስምንተኛ ሳምንት የእንግሊዝ ፕሪምየር ሊግ ቅዳሜ ቀን 8 ሰዓት ከ30 ላይ ቼልሲ ከሜዳ ውጪ ከኖቲንግሃም ፎረስት ጋር ይፋለማል። አሰልጣኝ አንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ከጋዜጠኞች ለቀረበላቸው ጥያቄ ማብራሪያና ሀሳብ ሰጥተዋል። አሰልጣኝ አንዞ ማሬስካ ጨዋታውን በተመለከተ ምን አሉ? እንደዚሁም አሰልጣኝ አንዞ ማሬስካ ስለ ተጫዋቾች ጉዳት በሰፊው አንስተዋል። ኞቹ የቼልሲ ተጫዋቾች ጉዳት ላይ ይገኛሉ፣ እነማን ሊሰለፉ ይችላሉ? የሚሉትን ጉዳዮች አሰልጣኝ አንዞ ማሬስካ ያነሷቸውን ዋና ዋና ሀሳቦችን እንመለከታለን። አብራችሁን ቆዩ። እንግዲህ ቼልሲ ቅዳሜ ቀን 8 ሰዓት ከ30 ላይ ከኖቲንጋም ፎረስት ጋር ይፋለማል። አሰልጣኝ ዞ ማሬስካ በፕሬስ ኮንፈረንስ ላይ ተገኝተው ስለ ተጫዋቾች ጉዳት በተመለከተ ከጋዜጠኞች ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። በመጀመሪያ አሰልጣኝ ዞ ማሬስካ የተጠየቁት ስለ ፓልመር ነበረ። አሰልጣኙ ስለ ፓልመር ሲመልሱ ምንድነው ያሉት? ፓልመር ከኢንተርናሽናል ብሬክ በኋላ ይመለሳል ወደ ጨዋታ ይመለሳል ብዬ የተናገርኩት ስህተት ነው። በቅጡ አላገገመም። ስለዚህ ከዚህ በኋላ ለስድስት ሳምንታት ያህል ከሜዳ ይርቃል ሲሉ ነው ሀሳባቸውን የተናገሩት። እንግዲህ ከዚህ በፊት በነበራቸው ቆይታ አሰልጣኝ ዞ ማሬስካ ፓልመር ከኢንተርናሽናል ብሬክ በኋላ አሁን ከኖቲንግሃም ፎረስት ጋር ለሚደረገው ጨዋታ ፓልመር ይደርሳል ሲሉ ማብራሪያ ሰጥተው ነበረ። አሁን ግን ያ የተናገርኩት ስህተት ነው ፓልመር ከጉዳቱ አላገገመም፣ ከዚህ በኋላ ለተጨማሪ ስድስት ሳምንታት ከሜዳ ይርቃል ሲሉ አሳውቋል። ነገር ግን ሰርጀሪ አያስፈልገውም፣ የሐኪሞች ክትትልና የዶክተሮች ክትትል ብቻ ነው የሚያስፈልገው፣ ምንም አይነት ሰርጀሪ አያስፈልገውም ሲሉ ሀሳባቸውን አክሏል። እንደዚሁም ስለ ፓልመር ሲናገሩ ፓልመር በአሁኑ ሰዓት ከሊጉ ካሉ ተጫዋቾች መካከል ቤስት የሚባለው ተጫዋች ፓልመር ነው። ፕሪሚየር ሊጉ ምርጡ ተጫዋችን ፓልመር ነው። ስለዚህ እርሱን መተካት በጣም ከባድ ነው። ፓልመርን የሚተካ ተጫዋች ይኖራል ብዬ አላስብም። ነገር ግን አማራጭ ስለማይኖረን ባሉን ተጫዋቾች የሱም ቦታ ተክተን ለመጫወት እንሞክራለን። ያለ ፓልመር ጥሩ ለመሆን ጥረት እናደርጋለን ሲሉ ሀሳባቸውን ተናግረዋል። ይህ ለብዙ የቼልሲ ደጋፊዎች ጥሩ ዜና አይደለም። ፓልመር እጅግ ወሳኝ የቼልሲ ተጫዋች ነው በአሁኑ ሰዓት። ስለዚህ ከዚህ በኋላ ለስድስት ሳምንታት መራቁ እውነት ለመናገር ለቼልሲ ትልቅ ትልቅ ራስ ምታት ነው ብሎ መናገር ይቻላል። ሌላው ስለ ሪሲ ጀምስ ተጠይቀው ነበረ። አሰልጣኝ አንዞ ማሬስካ ሲመልሱ ምንድነው ያሉት? ሪሲ ጀምስ ለጨዋታው ሙሉ ለሙሉ ዝግጁ ነው፣ ምንም አይነት ጉዳት የለበትም። ስለዚህ ነገ ከኖቲንግሃም ፎረስት ጋር ለሚደረገው ጨዋታ ዝግጁ ነው ሲሉ ተናግረዋል። እንግዲህ ሪሲ ጀምስ መጠነኛ ጉዳት አጋጥሞት ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኖ ነበረ። እንደዚሁም ከኖቲንግሃም ፎረስት ጋር ለሚደረገው ጨዋታ እንደዚሁ አይደርስም የሚሉ ዜናዎች በስፋት ሲሰራጩ ነበረ። አሰልጣኝ አንዞ ማሬስካ ግን ሪሲ ጀምስ ሙሉ ለሙሉ ፊት ሆኖ ለጨዋታው ዝግጁ ነው፣ በጨዋታውም ላይ ይሰለፋል ሲሉ አረጋግጧል። ሌላው አሰልጣኝ አንዞ ማሬስካ ካነሱት ጉዳይ አንዱ የባዲያሽሌን ጉዳይ ነው። እንግዲህ ባዲያሽሌ ከሊቨርፑል በነበረው ጨዋታ ላይ መጠነኛ ጉዳት አጋጥሞት መቀየሩ ይታወቃል። ከኖቲንግሃም ፎረስት ጋር ለሚደረገው ጨዋታም ይደርሳል የሚሉ ዜናዎች ነበሩ። ነገር ግን አሰልጣኝ አንዞ ማሬስካ በፕሬስ ኮንፈረንስ ላይ ተገኝተው ባዲያሽሌ እስከ ዲሴምበር ድረስ እንደማይደርስ ነው የተናገሩት። እስከ ታህሳስ መጨረሻ አካባቢ ድረስ ከጨዋታ ውጪ እንደሆነ ነው የተናገሩት። ባዲያሽሌ ላይ እንግዲህ ከዚህ በፊት ለበርካታ ለሶስት ወራት ያህል ከሜዳ ርቆ እንደተመለሰ እናስታውሳለን። አሁንም እንግዲህ ከጉዳት አጋጥሞት ለተጨማሪ ሁለት ወራት ያህል ከሜዳ እንደሚርቅ ነው የተነገረው ተደጋግሞ በታል ባዲያሽሌ እንግዲህ ከዚህ በኋላ ባዲያሽሌ ጉዳይ እንዴት ይሆናል የሚለውን የምናይ ይሆናል። ለማንኛውም ባዲያሽሌ ከዚህ በኋላ የሚመለሰው ወደ ታህሳስ አካባቢ ነው ማለት ነው። ሌላው እንግዲህ ያልተለመደ ሀሳብ ሰንዝረዋል። አሰልጣኝ ኢንዞ ማሬስካ ስለ ሞሴስ ካይሴዶ፣ ኢንዞ ፈርናንዴዝ እና ፔድሮ ኔቶ ሀሳባቸውን ተናግረዋል። እነዚህ ሁለት ተጫዋቾች መጠነኛ ድካም እና መጠነኛ ድካም አለባቸው። በተለይ ኢንዞ ፈርናንዴዝ መጠነኛ የጉልበት ጉዳት አጋጥሞት እንደነበረ ተናግረዋል። ሞሴስ ካሴዶ፣ ፔድሮ ኔቶም እንደዚሁ ጉዳት ተብሎ ሊገለጽ ባይችልም ድካም እንዳለባቸውና ምናልባትም ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ላይ ላይሰልፉ እንደሚችሉ ፍንጭ ሰጥተዋል። አይሰልፉም አላሉም፣ ነገር ግን እስኪ የሚያደርጉትን ትሬኒንግ አድርገን እንደ ሁኔታው ልናሰልፋቸውም ላናሰልፋቸውም እንችላለን ሲሉ ተናግረዋል። ያው ኢንዞ ፈርናንዴዝ ኦልሬዲ የመጠነኛ ጉልበት ጉዳት እንዳጋጠሙ የሚታወቅ ነው። የሞሰስ ካይሴዶ እና የፔድሮ ኔቶ ግን አዲስ ያነሱት ሀሳብ ነው። ስለዚህ ከኖቲንግሃም ፎረስት ጋር ለሚደረገው ጨዋታ ይሰለፋሉ ወይስ አይሰለፉም ወይስ እረፍት ሊሰጣቸው ይችላል የሚለው ነገር የሚታይ ይሆናል። ስለዚህ ቅዳሜና አርብና ቅዳሜ የሚያደርጉት ልምምድ ታይቶ ነው ሊሰለፉ የሚችሉት ሲሉ አሰልጣኝ አንዞ ማሬስካ ሀሳባቸውን ተናግሯል። ሌላው ሰለብሬት ባለፈው ከሊቨርፑል ጋር በነበረው ጨዋታ ላይ ጎሉ ሲቆጠር ያሳዩትን አጨፋፈር በተመለከተ ተጠይቀው ነበረ። እና ምንድን ነው ሲመልሱ አሰልጣኝ አንዞ ማሬስካ ለእኔ የተለየ ስለነበር ነው በዛ መልኩ ሰለብሬት ያደረኩት ደስታዬን የገለጽኩት ሲሉ ተናግረዋል። ቼልሲን ከተረከብኩ ጊዜ ጀምሮ እንደዚህ ባለቀ ሰዓት፣ በመጨረሻ ሽርፍራፊ ሰከንድ አሸንፌ አላቅም፣ ጨዋታን አሸንፌ አላቅም። ስለዚህ ራሴን መቆጣጠር አልቻልኩም በዛ ሰዓት ጎል መቆጠሩ ስለዚህ ደስታዬን በዛ መልኩ ልገልጽ ችያለው እና ይሄ ለእኔ ኖርማል ነው። በአልጸጸትበትም ሲሉ ሀሳባቸውን ተናግሯል። በዛ ላይ የአምናው የሊጉ አሸናፊ ከነበረው ኃያሉ ሊቨርፑል ጋር ነበረ ጨዋታውን ያደረግ ነው። ስለዚህ እንደዚህ ኃያል ከኃያል ክለብ ጋር እየተጫወት ባለቀ ሰዓት ጎል ስታስቆጥር የሚሰማ ስሜት ከባድ ነው። ስለዚህ እኔም በዛ መልኩ ራሴን መቆጣጠር አልቻልኩም። ስለዚህ ለእኔ ኖርማል ምን ነገር ነው አይጸጽተኝም ሲሉ ሀሳባቸውን ተነግረዋል። እንግዲህ የእንግሊዝ እግር ኳስ ማህበር ቅጣት እንዳስተላለፈባቸው ይታወቃል። አንድ ጨዋታ ከኖቲንግሀም ፎረስት ጋር የሚያደርጉትን ጨዋታ ሜዳ ተገኝተው እንዳይዳኙ ተከልክሏል። ከዛ በኋላ ደግሞ እንደዚሁ ስምንት ሺህ ዩሮ ተቀጥተው በቀጣይ ሳምንት ቼልሲን ይዘው ወደ ሜዳ የሚመለሱ ይሆናል። እስከዛ ግን የኢንዞ ማሬስካ ምክትል የሆነው ዊሊ ካባሌሮ የቼልሲን ቡድን እየመራ ወደ ሜዳ የሚገባ ይሆናል ማለት ነው። ሌላው አሰልጣኝ ዞ ማሬስካ ማሬስካ ስለ ኖቲንግሃም ፎረስት አንዳንድ ሀሳቦችን ተናግረዋል። ኖቲንግሃም ፎረስት አሁን ላይ እንግዲህ አሰልጣኙ አጣብቂኝ ውስጥ እንደሚገኙ ይታወቃል። በተለይ ይህ ጨዋታ የሚሸነፉ ከሆነ አሰልጣኝ አንጌ ፖስተኮግሉ የመባረር እድላቸው ዝቅተኛ ነው። ስለዚህ አሰልጣኝ ዞ ማሬስካ ሲመልሱ ምንድን ነው ያሉት? ኖቲንግሃም ፎረስት ባለፉት ጨዋታዎች ያደረጋቸውን ጨዋታዎች በሚገባ ተመልክተናል። ደካማና ጠንካራ ጎኖቻቸውን በደንብ አስተውለናል። ስለዚህ ያለባቸውን ደካማ ጎን እና ጠንካራ ጎን የለየን በመሆኑ ያንን የሚመጥን ጨዋታ ይዘን እንቀርባለን። ስለዚህ ይህን ጨዋታ እናሸንፋለን ብዬ አስባለሁ ሲሉ ሀሳባቸውን ተናግረዋል። ሌላው ከአምናው የተለየ ነገር እያደረግን አይደለም ብለዋል አሰልጣኝ አንዞ ማሬስካ። ከአምናው ዘንድሮ የተለየው ነገር ቢኖር ምንድን ነው? ጎሎችን ጎል የማስቆጠር ብቃታችን፣ እንደዚሁም ጨዋታን አስጠብቆ የመውጣት ሁኔታችንን አሻሽለናል እንጂ ከአምናው የተለየ ትሬኒንግ የተለየ ስልጠና እየሰጡ አይደለም። ስለዚህ አምና የጎሎችን አንጠቀምም ነበረ የጎል አጋጣሚዎችን በሚገባ አንጠቀምም ነበር፣ ዘንድሮ ግን ያንን አስተካክለን ቀርበናል። ስለዚህ በዚህ አመት ውጤታማ እንሆናለን ሲሉ ሀሳባቸውን ሰንዝረዋል አሰልጣኝ ኢንዞ ማሬስካ። ስለዚህ በአጠቃላይ አሰልጣኝ ኢንዞ ማሬስካ ያነሷቸውን ዋና ዋና ነገሮችን ለማጠቃለል ያህል ፓልመር ኦሬዲ ለሶስት ሳምንታት ያህል ከሜዳ እንደሚርቅ አንስተዋል። ሌላው ጀምስ ለጨዋታው ዝግጁ መሆኑን ተናግረዋል። ባዲያሽሊ እስከ ዲሴምበር እስከ ታህሳስ መጨረሻ ድረስ ከሜዳ እንደሚርቅ አንስተዋል። ሞይሴስ ካሴዶ፣ ኢንዞ ፈርናንዴዝ እና ፔድሮ ኔቶ እንደዚሁ በድካም እና በመጠነኛ ጉዳት ምክንያት ሊሰለፉም ላይሰለፉም ይችላሉ። ጨዋታው ሲደርስ ነው የምንወስነው ሲሉ ሀሳብ ሰንዝሯል። እንግዲህ አሰልጣኝ አንዞ ማሬስካ እንደዚሁም ስለ ተቀጡበት ጉዳይም አሁን እንደነገርኳችሁ አንስተዋል። ና በአጠቃላይ ፕሬስ ኮንፈረንስ ላይ ተገኝተው ያነሷቸው ዋና ዋና ሀሳቦች እነዚህ ነበሩ። ነገ ከ8 ሰዓት ከ30 ቅዳሜ፣ እንግዲህ ከኖቲንጋም ፎረስት በሚደረገው ጨዋታ ላይ አሰልጣኝ አንዞ ማሬስካ ወደ ሜዳ አይሰለፉም። ምክትላቸው ዊሊ ካባሌሮ ጨዋታውን እየመራ ይገባል ማለት ነው። ጨዋታው ቼልሲ በዚህ ጨዋታ ላይ ምን ያሳየናል? ምን አይነት አቀራረብ ይዞ ሊቀርብ ይችላል የሚለውን ጉዳይ በጋራ የምንመለከተው ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ።